እኔ ያው ፋሚሊ ጋር እንደሄድኩኝ ነው የሚያውቁት። ነገር ግን እኔ ያለሁበትን ቦታ መናገር አልፈልግም፣ እና በቃ ቤተሰቦቼም ማወቅ ያለባቸውን ነገር ነግሬያቸዋለሁ። ከዛ ውጭ ግን ለማንም ግልጽ አላደረኩ፣ የሄድኩበትን ቦታ። ለሁሉም ነገር አሁን ረፍዷል። ብዙ ጊዜ በተደጋጋሚ አቤልም እየነገሩ ነው ረፍዷል። እኔ በቃ መመለስም አልፈልግም። በዚህ ሰዓት ደጋግሜ ማስተላለፍ የምፈልገው መልእክት እክት ስፔሻሊ ለአብርሽ ብዙ ድሎች ነበሩክ። በጣም ብዙ ታይሞች ነበሩክ። እኔ በጨከንኩኝ ሰዓት ነው ወይ ነገሮች የሚታዩ? ያኔ በጣም ብዙ በብዙ መንገድ ላውራክስ ሞክር፣ አይኖተን አድርጄ ብዙ ነገሮች ላረግ እችላለሁ፣ ነገር ግን የምረጋጋበት ታይሞች ነበሩ። ቦታጅራ የለው ፕሮግራም ተስተካከለን ነበር። ፋሚሊዎችም ጋር ሄዶ ነገሮችን ማስተካከል ቻለን። ወደ ወደኔ ሲመጣስ እኔ ጋር ያሉትን ነገሮች ከሳይ እኔ እና እሱ ጀርባ ለጀርባ ተሰጣተን ነው ፕሮግራሙ ላይ ምን? ፕሮግራሙ እንደዛ ነው ውበት ያለው በማላውቀው ነገር ድንገት ካለሁበት አትነካካይ ምን አለበት? ምን ምነዋ ፍቅር ገብቶ አስደስቶ የነገርከኝ ሰንብቶ ምነዋ። ሰላም ሰላም። እንደና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ሰሞኑን አልመለስም ብያችሁ ነበረ፣ ማለት ወደ ቪዲዮም አልመጣም ብያችሁ ነበረ። ልመጣ የቻልኩበት ወይም ደግሞ ወደዚህ እናንተን ፊት መቅረብ የቻልኩበት ትልልቅ ጉዳዮች ስለገጠሙኝ ነው። ማለትም ያው አንዳንድ ሰዎችም በጣም በተደጋጋሚ እየደወላችሁ ልኝ ስለሆነ የእያንዳንዳችሁን መልስ መመለስ ስላልቻልኩኝ በቪዲዮ መልስ ለመስጠት ፈልጊ ነው። ሲቀጥል ደግሞ እና ብርሽም እየደወሉልኝ ስለሆነ ለነሱም ጭምር መልስ መስጠት ስለፈለግኩኝ ነው። ለማንም ስልክ እያነሳው አይደለም በዚህ ታይም ማወቅ ያለባቸው ሰዎች ማለት በጣም የተጨነቁ ሰዎች አሉ። እኔ ያው ፋሚሊ ጋር እንደሄድኩኝ ነው የሚያውቁት። ነገር ግን እኔ ያለውበትን ቦታ መናገር አልፈልግም እና በቃ ቤተሰቦቼም ማወቅ ያለባቸውን ነገር ነግሬያቸዋለሁ። ከዛ ውጭ ግን ለማንም ግልጽ አላደረኩም፣ የሄድኩበትን ቦታ እና ያው አቤልም ለማንም እንዳትናገር ስላልኩት እሱም ለማንም አልተናገረም። በጣም ነው የማመሰግነው። እሱም በዚህ አጋጣሚ የገባልኝ ቃል እየፈጸመው ስለሆነ ማለት ነው ቃሉን ገብቶ አላጠፈም። እና በጣም በጣም እጅግ አድርጌ ነው ማመሰግነው። በጣም እና ከዚህ ከዚህ ነገሮች አንጻር ነው ልመልስላችሁ የቻልኩት ማለት ነው መልስ ልሰጣችሁ የፈለግኩት እና ብርሽን በጣም በተደጋጋሚ እየደወሉ ነው፣ ብዙ ሰዎች እየደወሉ ነው። እና ረፍት ማግኘት ስላልቻልኩኝ ነው ልነግራችሁ የመጣሁት። እና ደግሞ ብዙ ነገሮች እየተፈጠሩ ነው እዛ ቤት ውስጥ ምንዳየውት ከሆነ አቤልም በጣም እያስጨነቁት ነው እና በቃ እኔ እንዳትናገር ብየዋለው፣ ኦልሬዲ እሱም አልናገርም ብሏል፣ ያለችበትን አልነግርህም ብሎታል። ስለዚህ እሱንም ማስጨነቅ የለበትም በዚህ ልክ፣ እሱም እንደዚህ መሆን የለበትም። ምንድነው የሚባለው? ጅብ ከሄደ ውሻ ጮኸ አይደለም የሚባል አባባል ያለው ነገሮች መጀመሪያ እጅግ በጣም መስተካከል በሚችሉበት መንገድ መስተካከል ባለባቸው መንገድ ብዙ ኦፖርቹኒቲዎችን ወይም ደግሞ አጋጣሚዎችን እንዲፈጠሩ አድርጊያለሁኝ። ብዙ የተመቻቹ ሁኔታዎች ነበሩ ነገሮችን ለመፍታት ነገሮችን ሶልቭ ለማድረግ ችግሮችን ለመፍታት እጅግ በጣም ብዙ መንገዶች ነበሩና እነዛ መንገዶች ወረዲ እሱ መጠቀም አልቻለም። ስለዚህ ያ ነገር ሚስ አድርጓል እና አሁን ወደኋላ ኋላ መመለስ ላይ አልፈልግም። በጣም ያለውበት ሁኔታ በጣም ተመችቶኛል። እጅግ በጣም ደህና ነኝ። ሰላሜን አግኝቻለሁ በጣም በጣም በቃ ይሁን አለ አይደለ? ውስጣዊ እረፍት ታውቃላችሁ ልናችሁ ረፍ ሲል፣ የምር በጣም ደህና ነኝ። በቃ ነኝ፣ ደህንነቴ ነበር የምፈልገው እሱን አግኝቻለሁኝ፣ አለቀ በቃ። በዚህ ሰዓት እረፍት ያስፈልገኛል፣ በዚህ ሰዓት ከጭንቀት መራቅ አለብኝ። የሆነ የተለየ ዲፕሬሽን ውስጥ መግባት የለብኝም፣ ምክንያቱም ለኔም ለጄም በጣም መጥፎ ስለሆነ፣ ከኔም አልፎ ልጄን ስለሚጎዳብኝ፣ እኔ አልፈልግም እንደዚህ አይነት ሁኔታዎች ውስጥ ማለፍ ስለዚህ ከዛ ከዛ አንጻር እኔ ራሴን ማግለፍ ፈለኩኝና ማንም ማያውቅም ማለት፣ እንደነገርኳችሁ ውስን የሆኑ ሰዎች ናቸው የሚያውቁትን ያለውበትን ቦታ። ስለዚህ ለናንተም ያው መውጣት አልፈለኩኝም። ለናንተም ቢሆን እንደዚህ ሚዲያ ላይ መናገር አልፈልግም እዚህ ቦታ ነው ያለሁት ብዬ በቃ ሰላሜና ግኝቼ መኖር ነው እንፈልገው። በዚህ ሰዓት እና በጣም እየደወሉ እያስጨነቁኝ ነው ሁላቸውም። እና ለነሱም ጭምር መልስ ለመስጠት ነው ስፔሻሊ ለአብርሽ እስከዛሬ ድረስ የት ነበረ ማለት እሱ ብዙ አይነት መንገዶችን ከፍቼለት እንድናውራ እድሎችን አመቻችቼለት ምናምን፣ ከዛም በተጨማሪ ደግሞ እንዲሁም እሱ ተነስቶ ከቤት ሲሄድ ምንም አይነት ነገሮችን ሳያማክረኝ ነገሮችን ሲያደርግ ተነጋግረን በቃ እናደርገዋለን፣ እንደዚህ እናደርጋለን ተባብለን ያሰብነውን ሀሳብ ቀይሮት ከዛ ነገ የራሱን ሀሳብ እንደፈለገ ሲያደርግ ዛሬ እኔ ካጠገቡ ዞር ስነው እንዲህ ነገሮች የሚታዩት ለሁሉም ነገር አሁን ረፍዷል። ብዙ ጊዜ በተደጋጋሚ አቤልም እየነገረው ነው ረፍዷል። እኔ በቃ መመለስም አልፈልግም በዚህ ሰዓት እንደነገርኳችሁ ራሴና ራሴ ላይ ብቻ ነው መስራት የምፈልገው። በዚህ ሰዓት እራሴና እራሴ ላይ ብቻ ሰላም የማግኘት ነው የምፈልገው። እራሴን ትሬት ማድረግ ነው የምፈልገው። ከበቃ ከጭንቀት መራቅ ነው የምፈልገው። በጣም ብዙ ረፍት የሚያስፈልገኝ ሰዓት ላይ ነኝ እኔ። በቃ በጣም ብዙ ጊዜ ተደጋገመ እንደዚህ አይነት ታሪክ እና በጣም ብዙ ሕይወታችንን ዲስተርብ እያደረጉ ያሉ ሰዎችን እሱ ኖ ብሎ መመለስ ሲገባው ነገር ግን እኔን ማስረዳት ባለበት መንገድ ሳያስረዳ እነሱን ሄዶ ሽሩሩ ማለት ስለሆነ የሚቀናው ይሄ ነገር ደግሞ እየተደጋገመ፣ እኔ መሸከም አልፈልግም አልችልም። ድፍን አንድ ዓመት ሆነ ይሄ ነገር ሲደጋገምና አንድ ዓመት ሙሉ ይሄን ነገር ማድረግ እንደሰውም ይሰለቻል አለ መቀየር። በነገራችሁ ላይ እኔ ማለት ለሚያየው ሰው ብቻ ሳይሆን ለአድራጊው ራሱ በጣም ይሰለቻል አለ መቀየር። ሁሌ ተመሳሳይ ሰው መሆን እንዴት ነው? አይሰለችም እኔ ሰለቸኛል አሁን ለምሳሌ ሁልጊዜ ተመሳሳይ ነገር እያደረኩኝ ለምን እንዲህ ታረጊያለሽ ለምን እንደዚህ እንደወጣ ለምን እንዲህ ወረደ ምናምን መባል በጣም ነው የሚደክመው ይሰለቻል እና ለአድራጊው ያል ሰለቸ ሌላውን ደግሞ ማሰልችት አለበት ብዬ ስለማላስብ ኦልሬዲ እሱ እንግዲህ ሰልችቶት ሲያበቃ ፈጣሪ አቃል የሚሆነውን ግን ካልሰለቻው እሱ ይቀጥልበት። እኔ ግን ስለደከመኝ ይሄን ነገር መሸከምም ማስተባበልም እንዲህ ነው እንዲያ ነው ብሎ ለነገሮች ለሁኔታዎች የሆነ መተንተን አላርልም ምላሽ መስጠት ድክም ስላለኝ በቃኝ ብዬ ማረፍ ነው ፈልገው። አሁን ከራሴ ጋር በደንብ ቢንጆይ የማደርግበት ሰዓት ላይ ነኝ። ራሴን በደንብ ትሪት የማደርግበት ሰዓት ላይ ነኝ። ስለዚህ እናንተ እንድትጨነቁ አልፈልግም እንዲሁም ደግሞ ኦዲንሶች እንድትጨነቁ አልፈልግም። አንዳንድ አንዳንድ ሰዎች ደግሞ እኔ ያለሁበትን ሁኔታ ማየትና ማወቅ የምትፈልጉ ሰዎች ደግሞ ይሄው እንደምታዩ ደህና ነኝ፣ ፈጣሪ የተመሰገነ ይሁን። በጣም ደህና ነኝ። አእምሮ የረፍት አግኝቷል፣ ውስጤ ሰላም አግኝቷል። አላ አይደለ የሆነ አንዳንዴ ስታማክሩት ይን የሚሰማችሁ ቤተሰብ እራሱ ማለት ቤተሰብ ስላችሁ የሆነ ወዳጅ ምናምን ማግኘት ከዛው ውጪ ባለፈ ደግሞ ሌላ ሰው ጋር ሄዶ አላደለ ጭንቀት ከመፍጠር ያን ነገር ራሱ ከዛ ነገር ራሱ መራቅ ደስ ይላል። ማለት እኔ አንዳንድ ሰዎች ጋር ሄጄ ፋሚሊም ጋር ሄጄ ሰላማቸውን መንሳት አልፈለኩም። እነሱን ቴንሽን ውስጥ ማስገባት አልፈለኩም፣ ማስጨነቅ አልፈለኩም። እና ደህንነቴን በመጀመሪያ በደንብ እንዲያረጋግጡ አድርግ ያለሁኝ ደህና እንደሆንኩኝ ካወቁ በኋላ ራሴ ግን ብቻዬን እንጆይ ማረግበት የራሴ የሆነ ታይም የምወስድበት ከራሴ ጋር ብዙ ነገር የምወራበት ከእንደዚህ አይነት ጭንቀቶች የምወጣበት ታይም ስለምፈልግ ያንን ነገር ነው፣ አሁን እኔ እያገኘውኝ ያለሁት እና ከዚህ ሰላም መውጣት አልፈልግም። ይህንን ሰላም በደንብ እስቴብል ሆኜ ማስቀጠል ነው የምፈልገው ከራሴ ጋር ማለት ነው። እና ድጋሚ ይህንን ሰላም አጥቼ መቀጠል ወይም መኖር ለኔ ከባድ ነው በጣም፣ አልችልም፣ የምር አልችልም። ምን አይነት ሰላም ውስጥና ረፍት ውስጥ እንዳለሁኝ እኔ ራሴ ስለማውቀው ነው በዚህ ልክ ማወራችሁ እና። አልፈልግም ወደ እንደዚህ አይነት ነገር ውስጥ መግባት። እናንተም እንድትጨነቁ ስላልፈለኩኝ ነው። በነገራችሁ ላይ እንደነገርኳችሁ ወደ ቪዲዮ ወጣሁት እንጂ መውጣትም አልፈልግም፣ ከናካቴው ጭራሽ መውጣት አልፈልግም እና እንዲሁም እንደነገርኳችሁ ብዙ ሰዎች ስልክ እየደወሉ ስላስጨነቁኝ፣ ኢቭን ኤፋ ራሱ እየደወለ ነው ማለት እኔ የሱ ነገር ነው አሁን ደግሞ እየገረመኝ ማለት። ለምንድን ነው መደወል የፈለገው? እኔ እኮ ከቤት ከመሄዴ በፊት ብዙ ድሎች ነበሩ ኢቭን ወጥቶ ከማውራት ከመናገር ይልቅ ቀርቦ ማናገርን የመሰለ ምንም ነገር የለም። ስልክ ባላነሳ ብናደድ ብበሳጭ ቤቱ በታሪክ አይጠፋውም አይደል? ቤት መምጣት ማን እንገደለ ወጥቶ ቪዲዮ ከመስራት፣ ሩታ እንደዚህ ነው ያሽሩት ታወጣ ሽሩት ታወደረች ሽሩት ሩታ ከማለት መቶ ይሄ ይሄ ይሄ እንደዚህ ነው። እኔ የተረዳውበት መንገድ ይሄ ነው። አንቺ የተረዳሽበት መንገድ ይሄ ነው። እሱ እያደረገ ያለው ይሄ ነው። እሱ እያደረገች ያለው ይሄ ነው መባባሉ ወይም ደግሞ አንቺ ጋር ያለው ችግር ምንድነው መባባል እየተቻለ ትናንትና እንደዛ ብሎ ከተናገረ በኋላ ዛሬ ስወጣ የት ገባሽ ሼት ወጣት ሼት ወረድ። ትናንትና ሳይፈልገኝ ዛሬ። በነገራችን ላይ ይህንን ነገር ስላችሁ ከዛ በፊት የሰራውን ውለታውን በሙሉ እያጠፋውበት አይደለም። በጣም ብዙ ነገር ታግሎልኛል። ለኔ እጅግ በጣም ብዙ ነገር አድርጎልኛል። ተረድቶኛል። የሆነ ነገር ገዛ ስፈልግ እሱም እንዲሁም አቤልም ብዙ ሰዎች ከኔ ጎን ነበሩ። ለዛ እነዛን ሁለታዎቹን እያጠፋሁት አይደለም። ዛሬ ላይ ግን ያንን ነገር እንዴት ማድረግ ተሳነው ብዬ ነው። ማለት የሆነ እንደነገርኳችሁ ነገሮችን ከሁለት መንገድ አይቶ ነው ማመዛዘንና መፍረድ የሚቻለው። አንደኛውን ሳይድ ብቻ አይተከፈረድ ከፈረድክ የአንደኛውን ሰው እውነታ ሙሉ ለሙሉ ማጣፋት ነው የሚሆነው፣ ሙሉ ለሙሉ መድፈን ነው የሚሆነው። የዛን ሰው ችግር ሳትረዱ መፍረድ፣ የዛን ሰው ያለበትን ሁኔታ ሳታውቁ መፍረድ በጣም በጣም ይጎዳል። ስፔሻሊ፣ እኔ በዚህ ሰዓት ሰው እንዲረዳኝ ይፈልጋለሁ በጣም እና ይገባቸዋል ብዬ አስባለሁ። ነገሮች በጣም በብዙ መንገድ እኔን አድክመውኛል፣ በጣም አድክመውኛል። እና እኔ ፈጣሪን እጅግ አርጌ አመሰግነዋለሁ እነዛን ነገሮች ተቋቁሜ ማለፍ እንድችል ስላደረገኝ በጣም አርጌ ያመሰግናለሁ። እነሱም እና ይፋም እና አቤላም ብዙ ሰዎች ከጎን ነበሩ። አሁን ደግሞ ከዛ ከበፊቱ በተሻለ መልኩ ሰው በሚያስፈልገኝ ሰዓት እሱ ሳይሰማኝ እኔን መናገሩ ወይም ደግሞ እኔን መግፋት ከሆነ የሱ አላማና ፍላጎት ዛሬ ላይ ደግሞ ስወጣ ለምን ወጣሽ ምናምን ለማለት ከመደወል ይልቅ በቃ የራሱን ሀሳብ አይደለ ያስቀደው ኦልሬዲ በጀመረበት መንገድ የራሱን ሀሳብ ማስቀጠል ይችላል። እኔ ለምን እንደዚህ ያድርግ አላደረክም አለውም ግን አላ አይደለ አንዴ ከውስጣችሁ የማይወጣ የሆነ ጥቁር ጣባ ሳጠሎባችሁ የሚያልፍ አንዳንድ ነገር አለ እና በቃ ማለት ብዙ ስለ ስለ ተሰማኝ ነው። አሁንም እንደዚህ ያወራት እኔ እንደዚህ መናገር አልፈልግም። ስፔሻሊ በምወደው ሰው፣ በማከብረው ሰው፣ የሆነ ቦታ በሰጠሁት ሰው፣ የኔ በምትሉት ሰው የሆነ እንትን መባል ዓለም፣ መረዳትን ማጣት የምር ይከብዳል። ለዛ ነው እንጂ እኔ በጣም ብዙ ሰው ይሄን አረግሽ፣ ወጣሽ፣ ወረሽ ብሎኛል። ምንም አይመስለኝም። ስለማንም ምንም ምንም መስሎ አይታየኝም። ምክንያቱም እነዛ ሰዎች እኔ ጋር ቦታ የላቸውም። ለነሱ ማጠፋው ጊዜ የለም ስለሚያወሩት ነገር ኬር አይሰጠኝም ደንታ አይደለም። ሲንስም አላረገው መስሎ አይታየኝም። ነገር ግን እኔ በምትሉት ሰው የሆነ ነገራችሁ ሲነካ በጣም ይከብዳል፣ ያማል እና ከዛ ከዛ አንጻር ነው እንደዚህ ሊሰማኝ የቻለው እንጂ እና ስልክም ላናነሳለት ላልመለስለት ላላአውራው የወሰንኩት ከዚህ አንጻር ነው ለማለት ፈልጌ ነው። እና ከዛ በፊት ብዙ ድሎች ነበሩ፣ ብዙ ታይሞች ነበሩ፣ ብዙ ጊዜያቶች ማውራት የምንችልበት በጣም ብዙ አጋጣሚዎች ነበሩ። ስልክ ባላነሳላቸውም ቤት ድረስ መጥተው ምንድን ነው ችግሩ ብለው ማናገር ነበረባቸው፣ ግን ይሄ ነገር አልሆነም። ምክንያቱም በቃ ወደ አንደኛው ሳይድ ስላመዘኑ እሱ የነሱ ምርጫ ነው። እኔ አልከራከርም፣ ለምን እንደዚህ ያመዘናችሁ ብዬ መሰላቸውን ነገር ማረግ ይችላሉ። እና ደግሞ በጣም በብዙ መንገድ አሁን ላይ እያየኋቸው ያለሁት ነገሮች አሉ። ሩታናም ጧት ሩታ የት ነው ያለችው ምናምን ከኔም አልፎ ቤተሰቦቼም ጋር ጭምር ሌሎች ሌሎች ነገሮች እንዲፈጠሩ እየተደረገ ስለሆነ ነው ዛሬ ላይ እንደዚህ ልናገር የቻልኩት ወይም ልወጣ የቻልኩት፣ እንጂ ዝም ብዬ በቃ የተፈጠረው ነገር ይፈጠር ብዬ ድምፄን አጥፍቼ የራሴን ሰላም አግኝቼ መቀጠል ይችል ነበር። ግን ከኔ ባለፈ ሌሎች የሚያሳስቡ ነገሮች ይኖራሉ በዙሪያችሁ ማለት ነው እና ከዛም ነገር አንጻር ነው ወደ ቪዲዮ ልመጣ የቻልኩት ማለት ነው እና ከዛ በተጨማሪ እኔ በጣም ፈጣሪ የተመሰገነ ይሁን። ደና ነኝ። ነገር ግን እኔ አሁንም ደጋግሜ የማስተላለፍ የሚፈልገው መልእክት ስፔሻሊ ለአብርሽ ብዙ ድሎች ነበሩክ። በጣም ብዙ ታይሞች ነበሩክ። እኔ በጨከንኩኝ ሰዓት ነው ወይ ነገሮች የሚታዩ? ያኔ በጣም በብዙ በብዙ መንገድ ላውራክስ ሞክር አይኖተን አድርጄ ብዙ ነገሮችን ላረግ እችላለሁ። ነገር ግን የምረጋጋበት ታይሞች ነበሩ። ከዛ በኋላ የተነጋገርናቸው ነገሮች ነበሩ። እነዛን ቃሎች ለማጠፍ ወይም ደግሞ በራስ መንገድ ነገሮችን ለማድረግ ለመጓዝ ምን አነሳሳ? ምን አደፋፈረክ? እኔ ካንተ ጋር ተነጋግሬ መግባባት አልቻልኩም ወይ ካንተ ጋር ተነጋግሬ ነገሮችን አታድርግ ያልከኝ፣ ይሄንን በዚህ አይነት መንገድ ብናደርገው ይሻላል ብለህኝ ኦኬ ብዬ አንተ ነው የሰማውበት ጊዜ የለም ወይ እኔኮ አትጂ ስላልከኝ ነው እኔ አንተን ጠብቄክ ወደ ፋሚሊ ጋር አትጂ ተነጋግረን ነገሮች እናስተካከላለን እናስተካክላለን ስትለኝ ነገሮችን ኦኬ ብዬ የተቀመጥኩት አንተን ስለሰማውክ ነው። አንተ ደግሞ በማግስቱ ሌላ ነገር ያደረገው ያደረከው የተገላቢጦሽ። እኔ እንትቶ መሄድ ሳት ነግረኝ መሄድ፣ ከማንም ጋር ሄድ ካለ በቃ፣ ፖይንቱ ራሱ የተነጋገርንበትን ቃል ወይም ደሞ የተማመንንበትን ነገር እሱን ራሱ ማፍረስ አንድ ነገር ነው። እሱ ብቻ ይበቃል ለኔ። አለመናገር ወይም ደግሞ የፈለግከውን ነገር ስፔሻሊ እናንተን አንድ ላይ ያረገን በሚገባ ጉዳይ ለኔ ምንም ነገር አለመናገር በጣም ያስጠላልም ያስደብራልም። ቢኮዝ እኔ እናንተ አንድ የነበርንበት ሁኔታ ላይ ስለነበርም ማለት ነውና ከዛ ከዛ አንጻር ነገሮች በጣም አበሳሽተውኝ የራሴን ውሳኔ ወስኛለሁ። ስለዚህ አሁን ሰላሜን ላለመሳት ማናችሁን ባትሞክሩ ደስ ይለኛል። ሁላችሁም እኔ ከራሴ ጋር ነው ታይም ማሳለፍ የምፈልገው ከዚህ በኋላ መመለስ እኔ አልፈልግም። ምክንያቱም ያገኘሁትን ሰላም እኔ ስለማቅ ያገኘሁትን እረፍት እኔ ስለማቅ በጣም ደህና ነኝ። እውነት እኔ እንጃ ደህንነትን በምን አይነት መንገድ እንዲህ ውስጤን እንዲ ክፍት አድርጌ ባሳያችሁ ከምድር በጣም ደስ ይለኝ ነበር። በጣም ደና ስለሆንኩኝ ነው እስቴብል ሆኜ ነው ኢቭን እያወራሁት ያለሁት ነገሮች ውስጤ አእምሮ የተረጋግቱ ብዙ ነገሮችን ኮምፔር ማድረግ ችዬ ከጭንቀት ወጥቼ ምናምን ነው እያወራሁት ያለሁት፣ እና በጣም ሰላም ስለሆንኩኝ ነው እንደዚህ እያናገርኳችሁ ያለሁት። እና ለሁሉም ነገር ፈጣሪ የተመሰገነ ይሁን እና ማለት እኔ ማዳመጥ በነበረብ ሰዓት እኔ ማዳመጥ ነበረብህ፣ ልክ ሌሎቹን ሰዎች መጥተው ትሪት አድርገህ ልትመልስ እንደምትፈልገው ሁሉ ከኔ ጋርም ስትግባባ እኔንም ስታወራ ይሆናል አይደለ? መግባባት በምንችልበት መስመር ብንግባባ ይሆነ። በቃ ምን ይመጣል? ወይም ደግሞ ግድ የለሽነት ማን ማን አለብኝነት የሚባሉ ነገሮች አሉ አይደለ? ከዛ ከዛ አንጻር ተነስተህ ምን ይፈጠራል ብለህ ነገሮችን በራስ መንገድ መወሰን ባትችል ጥሩ ነበር ብዬ አስባለሁኝ። ኦልሬዲ አንተ የፈጠርካቸው ተደጋጋሚ ስህተቶች ዛሬ ላይ ይሄንን ውጤት ሊያስገኝ ይችላል እና ውጤቱ ይሄን ይመስላል፣ ይሄ ሆኗል። ስለዚህ አንተ የሰራኸው ወይም ደግሞ አንተ ምንድነው ካደረግካቸው ነገሮች አንጻር ነው ይሄ ውጤት ሊመጣ የቻለው እና ያው ሊከፋክ ወይም ሊደብርህ ለምን ይሆን ምናምን ብላኝ ልትጸጸት አይገባም። ቢኮዝ የሰራኸውን ነው ውጤቱን እያገኘህበት ያለኸው። ስለዚህ እና በቃ እንደነገርኩክ ነው ሁሉም ነገር የሚሆነው ሌሎችን ሰዎች ቀስ ብለህ እንዳትጎዳ ምናምን ብለህ ብዙ ሰዎች መጥተው አንተ ውስጥ እንዳትጎዳ ምናምን ተረጋግተን ምናምን ልክ እንደምትለው ሁሉ እኔንም በዛ አይነት መልኩ እንደዚህ ነው እንደዛ ነው ብለህ ብት ነግሬ ኖሮ የሁሉ ነገር አይፈጠርም ነበር። ነገር ግን ለኔ ከመናገር ይልቅ ነገሮችን በራስህ መንገድ ወደ ማድረግ። ምናምን ሄድ ና ከዛ ከዛ አንጻር ይሄ ነገር ሊፈጠር ችሏል እላለሁኝ። ነገሮችን ያው መደጋገም አልፈልግም ምክንያቱም ከምናገረው በላይ እናንተ ምታዩትን ነገሮች ትረዳላችሁ ብዬ ስለማሰብ፣ ብዙ ነገሮችን እኔ እንዲሆንኩ ብሎ መናገር እኔ በህይወት አልወድም። ግን ሲበዛብኝ እናገራለሁ። ሲበዛብኝ ይሄ የሆነ ይሄ ወጣ ይሄ ወረደ፣ ወይም ደግሞ እኔ ጋር ያለው ነገር ይሄ ነው ምናምን ብዬ መናገር ግዴታችሁ ሲሆን ትናገራላችሁ። ነገር ግን እኔ ለሰዎች ራሴን እንዲህ ነኝ ብዬ ማስረዳት አልፈልግም። ማየት የሚችል ሰው ማየት ይችላል፣ ማገናዘብ የሚችል ሰው ማገናዘብ ይችላል፣ መረዳት የሚችል ሰው መረዳት ይችላል። እነዛ ሰዎች እንዲህ በጣም እንዲረዱኝ እኔ ምድረው የምሄድበት ርቀት ወይም የምጓዝበት መንገድ አይኖርም። ራሴን በትንሹም ቢሆን እንዲያዩ አድርጋለሁ፣ ወይ ማንነቴም ማለት ነው በደንብ ለማስረዳት ሞክራለሁ። ከዛ ባለፈ ግን ዲቴል መድከም አልፈልግም። ስፔሻሊ በዚህ ሰዓት የሆነ አንዳንድ ነገሮች ሲደጋጋሙ ይሰላቻችኋል አይደለ? ምንድነው ማርም ሲበዛ ይመራል ይባላል፣ ትግስትም ሲበዛ ያስጠላል። እና የራሳችሁን ውሳኔ የምትወስኑበት አጋጣሚዎች ይፈጠራሉ። ስለዚህ የሚያንን ነገር ነው የተጠቀምኩትኝ። ከዛ ባሻገር ደግሞ ብዙ ሰዎች አቤልን እያስጨነቃችሁት እንደሆነ እያየው ነው። አብርሽም ይፋም ምናምን ሌሎችም እሱ ላይ እየፈረዳችሁ ያላችሁ ሰዎች አላችሁ። እኔኮ ማለት እሱ ከዚህ በፊት ነገሮችን ሰላም ለማድረግ ሞክሯል። ማለት የሰውን ውለታ ማጥፋት ለምን አስፈለገ? እኔ እንደተናገርኩትኝ የማንንም ውለታ ማጥፋት አልፈልግም። ነገር ግን ስህተት ከሰራ ይሄኛው ነው ስህተት ብዬ ልነግረው ሞክራለሁኝ። እና በዚህ ልክ የሱን ውለታ ያደረገውን ነገር እያጠፋችሁበት ተናንቆ እስከ ማዋራት ምናምን ለምን አስፈለገ? ስኳር ለም በግድ ነይ ካልወጣሽ ነይ ውጪ ምናምን ብሎ ጎትቶኳል አስወጣኝም። ለምዶ እንደዚህ የምትሆኑት እኔ ራሴ ነኝ። አእምሮ ያለኝ ማመዛዘን እችላለሁ፣ ነገሮችን ማገናዘብ እችላለሁ። ነው ከዛም በኋላ እነዛ ነገሮች የትኛው ነው የሚመጥነው የትኛው ነው የማይመጥነው የትኛው ነው ትክክል የትኛው ነው መጥፎ ብዬ አመዛዝኜ እምወስንበት አእምሮ አለኝ። አእምሮ አለኝ፣ በነገራችሁ ላይ በደንብ አእምሮ አለኝ። እሺ ማለት በዚህ ልክ ሰው ላይ ለምን እንደዚህ ትሆናላችሁ ልላችሁ ፈልጌ ነው። በጣም ነው እሱን እየተጫናችሁት ያላችሁት። ማይሆን ነገር ነው እያደረጋችሁ ያላችሁት። በቃ አትናገር ብጊዋለሁኝ ያ ቃል ያለሁበትን ግን ደግሞ እንዳትናገር ብጊዋለሁ እሱን ቃሉን ጠብቋል። ለዚህ ደግሞ በጣም ነው የማመሰግነው። በስማ በዚህ ሰዓት ወይኔ እንጃ ምን ማድረግ እንዳለብኝ ያላቅም። ብቻ በጣም ነው የማመሰግነው እሱን እና እንድታስጨንቁት አልፈልግም። መናገር ከፈለኩኝ እኔ ራሴ እናገራለሁኝ። እሱን አታስጨንቁት። ስለዚህ የኔ ፍላጎት ነው እሱ እየጠበቀ ወይም ደግሞ እያደረገ ያለው። ምክንያቱም በነገሮች በጣም ተረድቶኛል፣ በነገሮች በጣም ብዙ ነገሮችን አይቷል። ምክንያቱም አንዳንድ ጊዜ ቦታው ላይ ስትሆኑና ዳሮናችሁ ስታዩት እማይ ላትረዱት ትችላላችሁ። እሱ የሚፈጠሩትን ነገሮች በደንብ ይመለከታል። የሚያዩ ነገሮች አሉ። በእኔና በአብርሽ መካከል በተፈጠሩት ነገሮች አብርሽ የራሱን ሀሳብ ነው እያዳመጠ እየሰራ እየፈጠረ ምናምን ያለው ከዛ ከዛ አንጻሮች ደግሞ ከዛ ከዛ ነገሮች አንጻር ደግሞ በደንብ ነገሮችን መረዳት ችሏል አቤል። ምክንያቱም የሚፈጠሩትን ነገሮች ዴይ ቱ ዴይ እያየ ስለነበረ መረዳት ችሏል። አብርሽ ያልተረዳውን አቤል መረዳት ችሏል። እኔ ጋር ያለውን ስሜት እኔ ላስረዳው የፈለግኩትን ነገር በሙሉ ቀድሞ አቤል ስለተረዳ ቃሉን አክብሯል። አትናገር ወይም እንደዚህ አታርግ ሰላም የማግኘት ፈልጋለሁ ስላልኩትኝ በቃ እና ደግሞ በቃ የሚያስፈሩት ነገሮች ነበሩ ማለት አብርሽ ባልነበረባቸው ታይሞች ከራሴ ጋር የማሳልፋቸው ነገሮች እንደነበሩ ስለሚያውቅ ወይም ደግሞ ቤት ውስጥ ድንገት ይመጣል ይደርሳል። ወይ የሆነ ነገር ብቻ ይሄ ነው እየመናገር ባልፈልግም። ብቻ ነገሮች ሃፕል መጥፎ ነገር ሊፈጠር ምናምን ካለ ይደርሳል። አላውቅም፣ ወይ ፈጣሪ ልኮት የሚሆን አይ ነው። ግን በቃ ይመጣል ሊረዳኛል፣ ነገሮች እንደዚህ አይደሉም እንደዚህ ናቸው፣ በዛን ታይም ያረጋጋኝ ስለነበረ፣ አሁን ለማንም እንዳትናገር ስላልኩት ያንን ቃሉን አክብሯል። ስለዚህ እናንተ እሱን እንድታስጨንቁት አልፈልግም። መናገር ብፈልግ ስልክ ያላችሁ አይደል? ትደውላላችሁ አይደል? አንስቼ እንደዚህ እንደዚህ ነው ማለት እችል ነበር ግን አልፈለኩም። የማንንም ሰው ማስጨነቅ አለባችሁ ብዬ አላስብም። ሰው ያለ ፍላጎቱ ነገሮችን በግድ እየተጋፋችሁ አታድርጉ። እና ደግሞ በቃ እምላችሁ ነገር ይሄንን ነው። ከዚህ ውጪ ብዙ ምነግራችሁ ነገሮች የሉም። ብቻ እኔ በጣም ደህና እንደሆንኩ እንድታውቁ ፈልጋለሁኝ እና አንድ ነገር ልንገራችሁና እኔ ላብቃ። ከዚህ በላይ ብዙ ምን ማለት አልፈልግም። ለብዙዎቻችሁ መልስ እንዲሆን ነው አሁንም ይሄንን ነገሮች እያደረኩኝ ያለሁት ደግሜ መምጣትን ስለማልፈልግ እና በቃ መመጣባቸውም አጋጣሚዎች እንዲፈጠሩ ስለማልፈልግ ለሁሉም ጥያቄዎቻችሁ መልስ ጭምር ነው እየነገርኳችሁ ያለሁትና እኔ ሰው በመፈልግበት ሰዓት ሰው እንዲያዳመጠኝ በምፈልግበት ሰዓት እስፔሻሊ አብርሽ ከጎኔ እንዲሁም በምፈልግበት ሰዓት ከጎኔ አልነበረም። ከምንም ነገር በላይ ማለት በዚህ ታይም በደንብ ሊያስፈልገኝ የሚችለው አብርሽና አብርሽ ብቻ ነው። ማለት በደም ማለት ትሪትመንት ምናምን የሚባሉት ነገሮች ራሱ መኖር አለባቸው ከነ ማለት ነው የተገላቢጦሽ ነው እኔ ጋር እየተፈጠሩ ያሉት ማለት ማንን ገደለ የተፈጠረውን ሀሳብ ለመስማት መሞከር ምናምን፣ እነዚህ ነገሮች በሙሉ ከሱ አላገኘሁኝም። ስለዚህ አሁን እየተሰማው ያለው ሁሉም ነገር አሁን ነው የሊናውን እየጸጸተው ያለው ምናምን እና እኔ ደግሞ ወስኜ ወይም የራሴን ውሳኔ ወደ ራሴ ነገር ከገባሁኝ በኋላ እኔ እነዚህ ነገሮች ተፈጥሯል ብዬ መመለሱን አልፈልገውም ምክንያቱም በቃ እኔ በደንብ ከራሴ ጋር ነው እንጂ ማድረግ የምፈልገው። ከራሴ ጋር ነው መነጋገር የምፈልገው። ራሴን ነው ማዳመጥ የምፈልገው እንደነገርኳችሁ። እና ነገሮችን ከቤት ነው የሚጀምረው ወይስ ከውጭ? እኔ የቤቴን ሳላ ጸዳ፣ ቤቴ ሙሉ ቆሽሾ ማለት ነው በጣም ተበለሻሽቶ ምናምን፣ የውጭን ባጸዳው ምንም ትርጉም የለውም። ምክንያቱም መጣው ወደ ቤት ነው፣ ውጪ ላይ አይደለም የምኖረው፣ ውጪ ላይ አይደለም የምተዳደረው፣ ውጪ ላይ አይደለም ላይፌን የምቀጥለው፣ ወደ ቤት መመለስ አይቀርም። እቤት ስገባ ግን ያ ቆሻሻ በሙሉ ያሳምመኛል እኔን ረብሸኛል፣ ጠረኑ ደስ አይልም ምናምን። ቤታችሁ ቆሽሾ ውጪ ቢጸዳ ትርጉም ቢስ ነው ምንም ለኔ ሚኒንግ የለውምና መጀመሪያ ቤት ውስጥ ያለውን ችግር ከመፍታት ነው የሚጀምረው ወይስ ውጭ ያሉትን ነገሮች ከማስተካከል? እኔ ማስበው ቤት ውስጥ ከማጽዳት ነው። ቤቱን አጽደታችሁ ቤቱን አሳምራችሁ ስትጨርሱ ወደ ውጪ ትወጣላችሁ። ከዛ እናንተም የሚያምርባችሁ እንደዛ ሲሆን ነው። በነገራችሁ ላይ የምር ያምርባችኋል። ቤታችሁ ነው የምትመስሉት። ቤታችሁ ቆሽሾ፣ ቤታችሁ ንጉስ ቁልቁል ብለው እናንተም እንትንሳትሉ ውጪውን ለማሳመር ብትሄዱ የቤታችሁ ማንነት እናንተ ላይ ነው የሚታየው። ሁሉ ነገር እራሳችሁ ላይ ይታያል ብዬ አስባለሁኝ እንደኔ ስለዚህ ቤት ውስጥ የተፈጠሩትን ችግሮች ማስተካከል ሲኖርበት ቤት ውስጥ ያሉትን ነገሮች ከእኔ ጋር ያሉትን ችግሮች እንዲሁም ደግሞ ለሚመጡት ነገሮችን ቆፍጠን ብሎ መልስ መስጠት መኖር መቻል ነበረበት። ሹሩሩ መባል የሌለባቸው ነገሮች በሙሉ ሹሩሩ እያለ እያባበለ አለ አይደለ በብዙ መንገድ ነገሮች ገፍተው እንዲመጡ እንዲፈጠሩ ያደረገው የሱ ቆፍጣና አለመሆን ነው ብዬ አስባለኝ። ማለት ቆፍጣና ስላችሁ ነው ይሄ አይሆንም፣ በዚህ በዚህ መንገድ ይሄ ይሄ ነው ይሄ ነው ብሎ ቢያስረዳ ኖሮ ማንንም በዚህ ልክ እሱ ሊዳፈረው አይችልም ነበር። ማናቸውም በዚህ ልክ ህይወቱን እንደዚህ ሊዘውሩት አይችሉም ነበር ነገር ግን የኔ ሳይሆን የሱ ነው የሚታየው ምክንያቱም እኔ ሴት ነኝ እሱ ወንድ ነው እሱ ነው የቤት አባወራ እሱ ነው ባይብልም እንደሚለው የቤት ራስ እሱ ነው አይደለ ስለዚህ እሱን ነው አይተው ቤቱን ሊያከብሩለት የሚችሉት የሱን ማንነት አይተው ግን ቤቱን እንደፈለጉ እንዲበጠበጥ እንደፈለገ እንዲሆን መንገዱን የከፈተው እሱ ስለሆነ እነዛን ነገሮች ማስተካከል እየቻለ ቤት ውስጥ ያሉትን ነገሮች ማስተካከል እየቻለ ቤቱን ማስከበር እየቻለ ኔም ማስከበር ራሱን ማስከበር እየቻለ የራሱን ማንነት ማስጠበቅ እየቻለ የኔም ማንነት ማስጠበቅ እየቻለ እዚች ጋር የቤቱን ችግር ሳይፈታ ራሱን መንገድ ላይ እንደዚህ በማስጣት የውጭን ችግር እፈታለው ማለት ዘበት ነው፣ የማይመስል ነገር ነውና ሳይነግረኝ አሁንም ሄድኩኝ የሚለው እንደሰማሁት ከሆነ ነገሮች ለማስተካከል ነው፣ ፕሮግራም መደረግ ነበረበት፣ ሰርግ መደረግ ነበረበት፣ ከፋሚሊ ጋር እንደዚህ መሆን ነበረበት። ለዛ ነው ቡታጅራ ሄድኩት ነው የሚለው። አሁንም ተመሳሳይ መልሶችን ነው እየመለሰ ያለው። ያም ቢሆን ከኔ ጋር አውርቶ መሆን ነበረበት፣ ከኔ ጋር ተማምነን መሆን ነበረበት። እዚች ጋር ማለት ፕሮግራሙ ኦኬ፣ ኦልሬዲ እሺ ተስተካከለን ልበል፣ ቡታጅራ ያለው ፕሮግራም ተስተካከለ እንበል ፋሚሊዎቹም ጋር ሄዶ ነገሮችን ማስተካከል ቻለ እንበል ወደ እኔ ሲመጣስ እኔ ጋር ያሉት ነገሮች ሳያስተካክል እኔና እሱ ጀርባ ለጀርባ ተሰጣተን ነው ፕሮግራሙ ላይ የምናካሄደው ፕሮግራሙ እንደዛ ነው ውበት ያለው እኔና እሱ ውስጣችን ተሻክረን ምናምን ሰላም ሳንፈጥር እኔም ቂም ይዤ እሱም ቂም ይዞ ምናምን እንደዛ ነው የሚሆነው ፕሮግራሙ ያምራል እንደዛ እናንተስ ታስቡት ማለት ፕሮግራሙ የማን ነው በመጀመሪያ ደረጃ ለማን ነው ፕሮግራሙ የሚደረገው? ለኔና ለሱ ነው አይደለ? ለቤተሰብም ጭምር ነው አይደለ? ስለዚህ ያ ፕሮግራም እንዲደረግ ደግሞ መንስኤ ምን ሆኖ ማነን? እኔና እሱ ነን አይደል? መንስኤው የሆነ ደስ የማይል ሁኔታ ላይ ሆኖ እኛ ደስ የማይል ሁኔታ ላይ ሆነን ፕሮግራሙን ለማሳመር ብንሞክር ሁሉም ነገር የውሸት ነው። ስሜታችን የውሸት ነው። የምናሳየው ፊሊንግ የውሸት ነው። ደስታችን ኢቭን የውሸት ነበር የሚሆነው። ስለዚህ እኔ እንደዚህ አይነት አስተሳሰብና መኔታ ስላለኝ ከቤት ነው መጀመሪያ ያለብን፣ የቤታችንን ሰላም ነው ማጽዳት ያለብን። ከቤታችን ነው ሰላም መጀመሪያ ያለብን፣ መነጋገር ያለብን። ማለት በምን አይነት ርቀት እንደተመለከተው አላውቅም። ትዳር ውስጥ እኮ እንደዚህ አይነት ነገር የለም። እኔ እንደማውቀው ከሆነ ማለት ነገሮችን ለማሻሻል ትሞክራላችሁ፣ ለማስተካከል ትሞክራላችሁ፣ ትጥራላችሁ። ይሄ ነገር ለአንድ አመት በተ የቀጠለ ነገር ነው ያልተቀረፈ ነገር ነው። ወደኋላ አላ ተመልሳችሁ ማየት ትችላላችሁ በደም ወደ ኋላ ተመልሳችሁ ማየት ትችላላችሁ። ማለት እራሳችሁን መጀመሪያ ማስከበር መጀመር አለባችሁ። ቤታችሁን ወይም ደግሞ ማንነታችሁን ተጋፍቶ የእናንተ ነገር እንደዚህ ነው እንደዛ ነው ምናምን ብሎ ሊናገራችሁ የሚወጣውን ሰው ኖ ብላችሁ ማስቆም ነበረባችሁ። እንደዛ ማድረግ ትችላላችሁ። እና እንደነገርኳችሁ በቃ ደስታችሁ የውሸት ነው የሚሆነውና ሰዎች ማንነታችሁን መተው እንዲጋፋችሁ እንዲዳፈራችሁ ምናምን መንገዶችን ከከፈታችሁ በቃ ህይወታችሁ በሙሉ ይበላሻል። ነገር ግን ራሳችሁ የምታስከብሩበት ባውንደሪ የሚባል ነገር አለ። ይህንን መስመር ነገር ከኔ እንዳታልፍ እስከዚህ መስመር እንግባባለን። ከዚህ መስመር ካልፍክ ግን አንግባባ ማለት ከቻላችሁ ማንም ተዳፍሮ ህይወታችሁን ሊበጠብጥ አይችልም። ማንም ተዳፍሮ እንደዚህ ሊያደርግ አይችልም። በእኔ ህይወት ውስጥ የሆኑ አንዳንድ አጋጣሚዎች ተፈጥሮ ነበረ። እነዛ ነገር ግን በቃ ማለት ይሄ ማለፍ የሌለበትን መንገድ ስላሳየው ይሄ ነገር መደገሚያ አልቻለው ብዬ አስባለሁ። እሱጋ ግን አይ ቲንክ ሶስቴ አራቴ ሲደገም ይሄ ነው ብዬ ማሳየት ፈልጌ ሳይሆን እኔ እንዲህ ነው ማለት ፈልጌ ሳይሆን ነገሮችን በደንብ እንድታገናዝቡ ወይም እንድትረዱ ፈልጌ ነው። በዚህ ልክ ማወራችሁ ስለነበረን ጊዜ አመሰግናለሁ። በጣም ብዙ አወራሁኝ፣ በጣም ብዙ ደቂቃዎችን ቆየሁ ከእናንተ ጋር ትንሽ ደቂቃ ነው ማለት፣ እኔም ያለሁበትን ሁኔታ አይታችሁ ወይም ደግሞ መመለስ ላለብኝ ነገሮች ይሄን ይሄን ነገር ተናግሬ መልሳለሁኝ ብዬ ያሰብኩትን ከዛ በላይ ብዙ ነገሮችን አወራቻለሁኝ። ብቻ እኔ በጣም ደህና ነኝ። የውስጤን ስላወራችሁም ደስ ብሎኛል። እህቶ ወንድሞቼ ባላችሁበት ሰላም ሁኑ፣ ደህና ሁኑ። እኔም በጣም ደህና ነኝ። በጣም ወዳችኋለሁ። መልካም ጊዜ ላችሁ